ባለትዳር ደግሞ አንድ ሰው ከሆነ በባለትዳር ላይ ሌላ ሴት መደረብ ምን ያህል ዋጋ ላይ ያስከፍል እንደሚችል ያው ለአንተ መናገር አይጠበቅብንም፣ ታውቃለህ ብዬ አስባለሁ። እና እሱ ባለትዳር ሆኖ የልጅ አባት ሆኖ በዛ መሀል ነው እንደዚህ አይነት ነገሮችን እያደረገ ያለ። ስለዚህ ይህ ነገር ደግሞ ምን ያህል ዋጋ ላይ ያስከፍለው እንደሚችል ራሱም ያውቀዋል። እኛ እስከ ዛሬም ድረስ የታገስ ነው ያው የሁለቱ አብሮ መሆን ስለምንፈልግ በመሀላችን የሆነ መጥፎ ነገር እንዳይፈጠር ለማድረግ ስላሰብን እንጂ እኛ ይህንን ነገር ማድረግ ካሰብን በጣም ቆይቷል። ረጅም ሰዓት ነው ማድረግ የፈለግ ነው ማለት ነው። ስለዚህ ሄርሜላም ቢሆን የገባችው በባለ ትዳር መሃል ነው። ውጪ ብለናታል አልወጣም ብላለች። በጣም ብዙ ጊዜ ያስጠንቅቀናታል። ስለዚህ አሁን ደግሞ እሱን ነገር ማታስተካክል ከሆነ እኛ ወደ ህግ አካል ሄደናል። የበላይ አካል የሚለውን ትሰማለች። እኛ ክስ ጀምረናል። አንዴ አንተ መሄ መጥሪያ ግዴታ ነው ትሰጣታለህ። አብርሃም ማምጣት የፈለገው ነገር ማምጣት ይችላል። እኛ ከዚህ በላይ መታገስ አንችል። ማዘዣ ለእናንተ ትንሽ ነገር ነው። ከዚህም በላይ ይገባችኋል። ሄርሜላም ብትሆኝ በዚህ ምትማሪ ካልሆነ ከዚህም በላይ ልንሄድ እንችላለን። አንቺን አስረን መግረፍ አቅቶን አይደለም፣ ሴት ልጅ ስለሆንሽ እንድትከበሪ እንጂ እኛ ለሴት ልጅ ክብር ስላለን እንጂ አሁንም ቢሆን አንቺ ወንዶች ነን እኛ ለአንቺ አናንስም። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ እናንተ እንዴት ናችሁ? ቆይታ ምናምን እንዴት ነበረ? እኛ ጋር በጣም አሪፍ ነው። ሰላም በያቸው። ሰላም ቤተሰብ፣ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ጤና ቆይታ ሁሉ መልካም፣ እኛ ጋር ሁሉ አሪፍ ነው፣ እግዚአብሔር ይመስገን አለን ፈጣሪ የተመሰገነ ይሁን። ያው ዛሬ አንድ ለየት ባለ ቪዲዮ ነው የመጣንላችሁ። ቪዲዮ ምንድነው ወደ ሀሳባችን ስንገባ፣ ሰሞኑ ሄርሜል ያደረገችውን ነገር ያው ሁላችሁ ማየታችኋል ብዬ አስባለሁ። እና መላ ቤተሰቡን ያስቆጣ ነገር ነው ያደረገችው እና አንዳንድ ሰዎችም እንዴት ዝም ትላት፣ አላችሁ ምናምን ምናምን ስትሉን ነበር በውስጥ መስመር። እና እኛ ዝም ብለን አደለም፣ ያው እኛ በሌለንበት ሁኔታ ስለገባች ነው እንደዛ የተፈጠረው እንጂ እኛ አውቀን ዝም ብለናት አደለም። እና እስቲ አንዳንድ ነገሮች ያው፣ ምክንያቱም ትላንትም ብየዋለው እኛ በሌለንበት ነው የገባችው። ማንም አልነበረም፣ ሌላትም ቤቷ ነበረች፣ እኔም ሁሉም ቤት በነበረበት ሰዓት ነው የገባችው። እና ያን እንደገር ደግሞ በጣም ስላስቆጣን እኛ ያው ያለው ነገር ደግሞ ታውቃላችሁ፣ እስኪ እኛ ደግሞ አሁን ሀሳባችን ምንድን ነው? ቤተሰብ ሁሉም ተወያይቶ ክስ መስርተንባታል ማለት ነው። ምክንያቱም ወንጀል ነው የሰራችሁ ቤት ድረስ ገብታ እስከ መደባደብ ድረስ ነው የደረሰችው። ወረዴ በቃ መታታለች ማለት ይቻላል፣ እዩ ባይኖር። ስለዚህ ዘ አባት ነው የወጣችሁ እና ምንም ልናገኛ ስላልቻልም ፈረንጁን ጠርተነዋል። እዚህ ችጋ ያለው ያው የክስ ወረቀት ነው እና ክስ ስለጀመርን ሙሉ ፋሚሊው። በጣም ያስቆጣ ነገር ነው ያደረገችው አባትና አቶ ቤት ገብታ እስከ መሳደብ እስከ መጣላቱላ ደረጃ ደርሰዋል። በዛ መሃል እኛ ስላልነበርን እንጂ ኖረም ቢሆን በቃ እርግጠኛ ነኝ በጣም ብዙ ነገር ጸቡን ላይ ይፈጠራል ብዬ ነው ማስበው። እና በጣም ቤተሰብ ያስቆጣ ነገር ስላደረገች አሁን ክስ መስርተናል እና እሷን ልናገኛ ስላልቻልን ደግሞ ፈረንጁን ጠርተነዋል። ፈረንጁን የጠራንበት ምክንያት ምንድን ነው? ያው እኛ ልናገኛ ስላልቻልን መጥሪያውን በሱ አማካኝነት ለሄርሜላ እንዲሰጥልን ስለፈለግን ነው። እሱ ሊያገኛት ይችላል። ባያገኛት እንኳን ያው እነ አቤል ምናምን ስላሉ ለእነሱ እንኳን ሰጡ በእነሱ በኩል እሷን ማግኘት ይቻላል። እና ዛሬ የመጣንበት ሀሳብ ይህንን ነው። ፈረንጁም ወደዚህ እንዲመጣ ነግረነዋል። እሱን በመጠበቅ ላይ ነው ያለነው። እሱ እስኪመጣ ድረስ ያው ስለእናንተ አንዳንድ ነገር እንበላችሁ ብለን ነው ለእናንተ ና ያደረገችው ነገር መላ ቤተሰቡን በጣም ያስቆጣ ነገር ነው። በጣም በጣም ከምላችሁ በላይ ማለት ነው። ሁሉም ሁሉም በጣም ነው የተናደደው። በጣም ያው ጋር ያለው ነገር እናወራለን። ምክንያቱም እኛ እናገኛትም እንትሷ ስንት ጊዜ በስልክም በምንም አፈላልገን አላገኘናትም? ምን እንዳሰበች እኛ። ስለዚህ እሱ ደግሞ ይሰጥልናል ማለት ነው እና ቤተሰብ ለምንድን ነው ይሄ ነገር የማታደርጉት እናንተ ባላችሁበት ምናምን እያላችሁ በውስጥ መስመር የምታወሩን አላችሁ፣ በስልክ እየደወላችሁ እኔንም፣ ለምንድን ነው ይሄ ነገር እንደዚህ የማታደረገው ምናምን እያላችሁ እና እኔ ከአቅሜ በላይ ስለሆነ ነው አሁን ይህን ነገር ማደርገው። እና ፈልገው አይደለም ያው ከቤተሰብ ተወያይተን ነው ይህን ነገር ያደረግነው፣ ግዴታም ስለሆነ ስለዚህ። ቤት ድፍረቷ ነው በቃ፣ በጣም ያስጠላንኛ፣ ድፍረቷ ይህን ያህል ተዳፍራናለች። ስለዚህ የዋጋውን ማግኘት አለባት ብለን ስላሰብን ይህንን ነገር ለማድረግ ወሰነናል። እና ያው ቤተሰብ እሷም ጋር ፋሚሊ ደረጃ ሁላ ለመሄድ ፈልገን ነበረ፣ ግን ቅድሚያ ከእሷ ጋር ያለውን ነገር መጨረስ ስለፈለግን ነው እንጂ የእሷ ፋሚሊዎች ጋር ምናምን ለመሄድ ሁላ ሞክረን ነበር። አይሁንም እንደዛ፣ መጀመሪያ እንዲ ልታደርግበት የቻለችበት ምክንያት ምንድን ነው መታወቅ አለበት ምናምን ስላሉን መጀመሪያ ይህንን ክስ እንትንንበል ና ከሷ ጋር ያለውን ነገር እንጨርስ ብለን ነው። ካልሆንም ያው ከፍ ወዳለ ወደ ፋሚሊ ደረጃ መሄዳችን አይቀርም። ያደረገችው በጣም በጣም ቤተሰብ የሚያስቆጣ ነገር፣ በጣም አሳፋሪ ነገር ነው ያደረገችው። እዛ ጋ ሄዳ ያው ስለ ክብር ስታወራ ነበር። ክብር የሚጀምረው ከራስ ነው ብያችኋለሁ ሰሞኑ። እሷ ቤተሰቧን ያላከበረች ዘላ አብርሃም ልታከብሯት፣ ክብር ኖሯት ቢሆን እዛች ጋር መጀመሪያ ልታከብር የሚገባው የእሷን ቤተሰብ ነበረ እና በጣም የሚደብር ነገር ነው ያደረገችው። ከእሷኛ ይሄ አልጠበቅንም። በጣም በጣም ከምላችሁ በላይ በጣም ነው ያናደደችን። እንግዲህ እስኪ ያው ፈረንጁም ይምጣና ደግሞ የበለጠ ያው ከእሱ ጋር አንዳንድ የምናወራቸው ነገሮች ይኖራሉ። ያው እሱም ስለ እሷ የተወሰነ ነገር ስለሚያውቅ አንዳንድ የሚለን ነገሮች ይኖራሉ። ያው ይታየኛል፣ እሱም መሰለኝ እየመጣ ነው። ፋሚሊዎች ራሱ ነው ፋሚሊዎች ሰላም ቤተሰቦች፣ እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬ ከገኒ ጋር ለመጀመሪያ ጊዜ ተገናኘን። ለመጀመሪያ ጊዜ ነው ወይስ? ተገናኝተን ይመስለኛል። አይ አዎ። እና ከካሜራ ለመጀመሪያ ጊዜ ነው እና እንገናኘው። በእርግጥ እኔም አግኝቼው አላውቅም። ደግሞ ነው ለመጀመሪያ ጊዜ ነው ያገኘሁት እና አእምሮ ባህል ነገር ላይ እና ያው ወደ ሀሳባችን ስንመጣ ዛሬ ለአንድ ጉዳይ ነው የፈለግነ ያው የፈለግን ምክንያት ምንድን ነው? ስለ ሄርሜላ አንዳንድ ነገሮችን ለማለት ነው። ሰሞኑ ያደረገችውን ነገር አይታል። በጣም እጅግ የሚያሳፍር ነገር ነው ያደረገችው። ፋሚሊዎቹ ቤት ገብታ ሩታን እስከ መናገር ደረጃ ደርሳለች እና ይሄ ደግሞ በጣም የሚደብር ነገር እና በጣም የሚያስቀይም ነገር ነው ያደረገችው። ስለዚህ ዛሬም እኛ ከቤተሰብ ጋር ያለውን ነገር ተወያይተንበት ክስ ጀምረናል። ስለዚህ ሄርሜላን ልናገኘት አልቻለንም በምንም አይነት መልኩ እና ቢያንስ ከአንተ ጋር ትገናኙም ትችላላችሁ። ልታገኛት ትችላለ። ባታገኛት እንኳን ቢያንስ በናቤል አማካኝነት ይህንን መጥሪያ ነው፣ እና ይህንን መጥሪያ እንድትሰጥልን ስለፈለግን ነው ዛሬ አንተን የጠራ ነው። ውሳኔያችሁ አሪፍ ነው፣ ግን እኔ እና እሷ ብዙም አንግባባም። እናንተም የምታውቁት ነገር ነው። ብዙም ደግሞ እየተገናኘን አይደለም። እና ይህንን ነገር ደግሞ ከሰጠዋት ከአብርሽም ጋር መቀያየም አይቀርም። እንደውም ለአብርሽ አናግራችሁት ገነት ብትሰጠው ይሻላል ብዬ አስባለሁ። እኔ ከምሰጣት ገነት ብሰጣት ይሻላል ብዬ አስባለሁ። እኔ እንደራሴ ማለት ነው። ያደረገችው ነገር ልክ ናችሁ፣ እስር አይደለም ወይም ደግሞ መጥሪያ አይደለም፣ ብዙ ነገር ሊመጣባት የሚችል ነገር ነው ያደረገችው። ከጎን በርች የሚሏት ደግሞ እናንተ ማይታችሁታል። አሁን ደግሞ ብለው ብለው በግልጽ መጥተዋል። በቃ ትቅርብ ማለት ጀምሮ ወሩ ታጠቅም ይጠቅም ሰው አለ ማለት ጀምሯል። እና ለሄርሜላ ብቻ ሳይሆን ለሶስቱም ቢሰጣቸው ጋር ነው ለሶስቱም አንድ ላይ፣ ለሶስቱም አንድ ላይ ቢሰጣቸው ምክንያቱም እሷ ብቻ አይደለችም። ይህ የእሷ ብቻ ሀሳብ ስላልሆነ ማለት ነው የአቤልም የብሩክም ሀሳብ ነው ቪዲዮውን አይታችሁት ከሆነ አቤል በቃ የማትከበረበት ቦታ አትገኝ አጠቅመም መስዋሩት አጠቅመም ምናም ብሎ በግልጽ ነው የተናገረው። እና በባለትዳር ማል በትዳር ማል ገብቶ እንደዚህ ማለት ከደረሰ የሄርሜላ ሀሳብ ብቻ አይደለም የነሱ ማሳብ ስላለበት ሁሉም ቢቀጡ ለሁሉም ማዘዣ ቢሰጣቸው ባይ። ስለዚህ እንዴት እናድርጋው? አቤልን እናገኘው ነው እኔ መጀመሪያ አቤልን አግኝታችሁት ይህንን ወረቀት ለሱ ብሰጡት በይ። ያው ስለ አቤል እኛም ለማግኘት ሞክረናል። አቤላንም ያው ትንሽ አስቸገረን ትታቃለ። እሱንም እናገኘው አልቻልንም። ስልክም ብዙ ለመቀባበል ሞክረን ነበር። እንዲሁም አብሪሽን ሁላ ለማግኘት ሞክረን ነበረ። ያው አብሪሽ እንዲህ እንደቀላል የሚገኝ ሰው አይደለም እና ልናገኘው ስላልቻልን እንጂ አብረሽን ብናገኘው እኮ እኛ እዚህ ደረጃ መድረስ አይገባንም ነበር። ከሱ ጋር ያለውን ነገር አውርተን መፍታት አውርተን ማስተካከል እንችል ነበረ። ለምን ቤት ሁላ እንድትመጣ እንደፈቀደላት ማውራት እንችል ነበረ። ግን እሱን ልናገኘው ስላልቻልን ነው ዛሬ ላይ ይህንን ክስ መስርተን አንተ እንድትሰጥልን የፈለግ ነው። ሄርሜላንም ልናገኛ ስላልቻልን ነው በአንተ አማካኝነት ቢያንስ ለእሷ እንኳን ባትሰጣት እናቤል አሉ ለእነሱ እንኳን ሰጠ፣ በእናቤል በኩል እንዲደርሳት ማድረግ ትችላለ። አብሬሽ ደግሞ ይደብረዋል ምናምን ላልከው ያው ቪዲዮ ማየቱ አይቀርም። እሱም ቢሆን እኛ እንደሰጠነ ስለሚያውቅ አንተ ላይ ያን ያህል እንትን የሚለው ነገር አይኖርም። እና ካገኘ ነው ደግሞ እኛም ለሱ ስለምናወራው ያን ያህል እንትን ይለኛል ምናምን ብላ አትስጋ። እኛ ዋናው ታርጌታችን አብርሃምን ማስቀየም ሳይሆን ሄርሜላን ከአብርሃም ህይወት ወጥታ ሁለቱ ትዳራቸው ተስተካክሎ አብሮ እንዲኖሩ ነው። የኛ ፍላጎት ብቻ ሳይሆን አንተም ሁሉም የሚመኘው ነገር ነው፣ ኦዲየንስም ቢሆን ማለት ነው። ስለዚህ እኛ ይሄ ነገር ከክፋት አንጻር አስበነው ሳይሆን እሷ ደፍራ እናቷ አባቷ ቤት ገብታ ሩታን እስከ መናገር እስከ መጣላቱ ደረጃ ደርሳ ይሄ ነገር አይገባትም ማለት በጣም የማይታሰብ ነገር ነው እና እነ ብሩክንም አይቻለው፣ እያደረጉት ያለውን ነገር አቤልም ቢሆን በጣም አልጠብቁትም። በተለይ አቤል የማይገባው ነገር ነው ያደረገው ትናንትና ለመጣች ልጅ ሁለት ወር ሶስት ወር አይሞላት እንደዛ ለመጣች ልጅ ለሱ አውግኖ ሩታ መናገር ማለት የማይታሰብ ነገር ነው። ምክንያቱም ለምን ብትለኝ አንደኛ ከሩታ ጋር ከድሮም ጀምሮ የሚተዋወቁት እሱ ነው፣ ክፉም ደግ ይሁን በመጥፎም ጊዜ በጥሩም ጊዜ አብሯት የነበረው እሱ ነው እና አቤል እንደዛ ይናገራል ብዬ እኔም አልጠበኩትም ነበር። በጣም ነው የተናደድኩበት። እንግዲህ ካገኘው ነው እሱ የምናወራው ነገር ይሆናል። ማስጠንቀቂያም ለእሱም ለብሩክም መስጠት ካለብን ምንሰጥ ይሆናል። ግን አሁን ዛሬ ዋና የጠራንበት ምክንያት ያው ይህንን ነገር ለሄርሜላ እንድታደርስልን ስለፈለግን ነው። ዛሬ ወደዚህ የጠራን እና ምንድን ነው መሰለ ፈረንጁ ይህንን መጀመሪያ እኛ ያሰብነው ነገር ነው። ምክንያቱም እስከ አሁን ድረስ ያላባት ልጅ እንዳታሳድግ ብለን ነው ዝም ያልነው ማለት ነው። ይታገስ ነውም ለዛ ነው እንጂ መታገስ ስላለብን ምናምን ነገር አይደለም። ስለዚህ ይሄ ደግሞ ግዴታዋ ነው። ይሄ አንተ ተቀብለ ለሷ ታደርስልናለህ። ምክንያቱም እኛ ማግኘት ስለማንችል፣ እሷ በምንም በምንም ይሁን አንተ ነው የምታገኛት፣ ትሰጣታለህ። ከዛ ያለው ነገር አብረን እምናየው ይሆናል እንጂ አሁን በእንደዚህ አይነት ሁኔታ መቀጠል የለብንም። ከእሷ ጋር እስከ ዛሬ ዝም አልናት፣ ታገስናት። እየደጋገመችው ነው፣ አስሬ ነው የምደጋግመው። ስለዚህ አሁን ይብቃ። እኛ በፊትም ያሰብነው ነገር ነው፣ ዛሬ አይደለም የታሰበው። ግን ነገ ይታረቃሉ ብለን ስንጠብቅ ሌላ ነገር ይፈጠራል። እንደገና አሁን እንጠብቃለን። ታረቁ ብለን ስንል እንደገና ያገረሽባቸዋል። እንደዚያ እያለ ነው እስካሁን የጠበቅነው። አሁን ደግሞ መጠበቅም መታገስም በቅቶናል፣ በቃ ስለዚህ፣ የግዴታ ነው ይሄ መሰጠት ያለበት የግዴታ ነው። ስጣት። እሺ፣ እኔ ችግር የለውም እሰጣታለሁ፣ ግን ደግሞ እንደዚህ ሲፈጠር፣ አብርሃም እናንተ ላይ ብዙ ነገር እንደሚያመጣ ማሰብ መቻል አለባቸው። ምክንያቱም አብርሻውን ላይ ከሷ ጋር ነው ከሩታ ጋር ያለው ነገር ትንሽ ነው። በቃ የሆነ ትንሽ ነገር ነው የቀራችሁ፣ አብርሃም እና ሩታ ማለት ነው። ሙሉ ነገሩ ወደ ሄርሜላ ነው። እና በቃ የሆነ ውስጣችሁ ሊጎዳ የሚችል ነገር የሆነ ሊናገራችሁ ይችላል። እና እሱንም አምነን መቀበል አለብን። ይህንን ነገር ስናደርግ ግዴታ ነው። ምንም አያመጣም። በእርግጥ እኮ ከዚህ በላይ ራስን ሊጎዳ ምንም የሚችል ነገር የለም። ፈረንጆ ስታስበው ሩታ ባለትዳር ናቸው። ባለትዳር ሆኖ ከሌላ ሴት ጋር እንደዚህ አይነት ነገር እያደረገ እኮ ከዚህ በላይ ሊጎዳ የሚችል ምንም ነገር የለም። ኦልሬዲ እሷ እኮ አንዴ ጎድቷታል። እሷንም አጎዷት እኮ። እኛንም ሊጎዳ አይችልም። ምክንያቱም ታገስ ነው እስካሁን ድረስ እስካሁን ጠበቅ ነው በትዕግስት። ስለዚህ ምንም አያመጣም። ምን ያመጣል? ከዚህ በላይ ምንም ሊጎዳ አይችልም። ምንም ያመጣው ነገር የለም። ለክብሩ ነው እስካሁን ድረስ ዝም ያልነው እኛ ስለዚህ ክብር ከሌላቸው እኛ ደግሞ ክብር የሚገኙበት ቦታ ላይ እናስቀምጣቸዋለን። ይሄ ስለሆነ የሚገባቸው ለነሱ እንጂ ምንም ምን ያመጣል? ምንም አያመጣም። ሊናገር ነው ይናገር፣ ምን ያመጣል? እንደ ከልጃችን ይብሳል እሱ አይብስም። እስከ ዛሬ ልስታገስነው፣ ይለቃል ብለን ጠበቅነው። ምንም የጠበቅነው እንትን የሚለው ነገር የለም የሚያስተካክለው ነገር የወጣው ነገር የለም። እኔ አዲስ አበባ ድረስ ደክም ስንት ጊዜ ሄድኩ። ስለዚህ እምቢ ነው ያለው አይደል? እምቢ ካለ ደግሞ የሚገባውን ለእሷም ለእሱ እንሰጣቸዋለን። ሌላ ነገር ምንም አያስፈልግም። ሲጀምር ያው ባለትዳር ደግሞ አንድ ሰው ከሆነ በባለትዳር ላይ ሌላ ሴት መደረብ ምን ሀል ዋጋ ላይ ያስከፍል እንደሚችል ያው ላንተ መናገር አይጠበቅብንም ታውቃለህ ብዬ አስባለሁ። እና እሱ ባለትዳር ሆኖ የልጅ አባት ሆኖ በዛ መሀል ነው እንደዚህ ነገሮችን እያደረገ ያለ። ስለዚህ ይሄ ነገር ደግሞ ምን ሀል ዋጋ ላይ ያስከፍለው እንደሚችል ራሱም ያውቀዋል። እኛ እስከ ዛሬ ድረስ የታገስ ነው ያው የሁለቱ አብሮ መሆን ስለምንፈልግ በመሀላችን የሆነ መጥፎ ነገር እንዳይፈጠር ለማድረግ ስላሰብን እንጂ እኛ ይህንን ነገር ማድረግ ካሰብን በጣም ቆይቷል። ረጅም ሰዓት ነው ማድረግ የፈለግ ነው ማለት ነው። ስለዚህ ሄርሜላም ቢሆን የገባችው በባለተዳር መሀል ነው። ውጭ ብለናታል፣ አልወጣም ብላለች። በጣም ብዙ ጊዜ ያስጠንቅቀናታል። ስለዚህ አሁን ደግሞ እሱን ነገር ማታስተካከል ከሆነ እኛ ወደ ህግ አካል ሄደናል፣ የበላይ አካል ሚለውን ትሰማለች። እኛ ክስ ጀምረናል። አንዴ አንተ ይሄ መጥሪያ ግዴታ ነው ትሰጣታለህ። አብርሃም ማምጣት የፈለገው ነገር ማምጣት ይችላል። እኛ ከዚህ በላይ መታገስ አንችልም። ስለዚህ አንተም መጥሪያውን ትሰጣታለህ፣ እሷም መጥሪያውን ተቀብላ ወደ ህግ ቀርባ ያለውን ነገር ህግ እንዲፈታው ነው ማድረግ ምን ፈለ ከዛ ውጪ እኛ ስንት ተናገርን፣ ስንት ለፈለፍን፣ ምንም ሊያመጣልን አልቻለም። ከቀን ወደ ቀን ይባስ እየባሰበት ነው ልጁ እየመጣ ያለው። ስለዚህ ሄርሜላም ቢሆን እጇን ማግኘት አለባቸው። እነ ቡርቅምና አቤልም ቢሆኑ እነሱም ማግኘት ያለባቸውን ቅጣት ያገኛሉ። ስለዚህ ይህ ወረቀት እኛ የምንፈልገው ፈረንጁ ከአንተ ጋር መቀያየር አንፈልግም። ስለዚህ በሰላም ወስደህ ይህንን ወረቀት ለእሷ እንድታደርስልን ነው። ዛሬ መጣ። እኛ ማንተን ማስቸገር አንፈልግም ነበረ ስላላገኘናት እንትን ነው። አንተ አሁን ለሷ ቀጥታ ስጣት፣ አይደለም ለአቤል ስጠው። አቤል ያዋጫ ፋሪው አይደል? ስለዚህ አቤል ይሰጣታል ነው። አብርሃምን ፈርታው ነው። እኔ ማንም ነው። እኛ እንደሰጣን ያውቃል። ስለዚህ ምንም ያስፈራህ ነገር የለም። እኔ ማንንም የምፈራበት ምንም አይነት ምክንያት የለም። ምክንያቱም የሰው ትዳር ነው እየበጠበጠች ያለችው። ከዚህም በላይ ይገባታል። ግን ደግሞ እናንተ ላይ ወይ አብረሽ መጥቶ የሆነ ነገር እንዳይፈጠር ነው። ጭቅጭቅ ሊፈጠር ይችላል፣ ብዙ ነገርም ሊፈጠር ይችላል። ይህንን ነገር ለምን አደረጋችሁ እንዳይላችሁ እንጂ እኛ ይሄ ቀድሞ የሚያሰብነው ነገር ነው። ከእናንተ ቀድሞ መጣ እንጂ እኛም ልናደርገ የነበረው ነገር ነው። እና በሰው ትዳር፣ በሰው ህይወት ገብታ ከዚህም በላይ ይገባታል። እሷ ብቻ አይደለች፣ ጓደኞቿ ከጀርባ በርች የሚሏት እነሱም ይህንን ቅጣት እንዲያገኙ፣ እኛን ከጎናችሁ እንሆናለን። አሁንም ቢሆን ማለት ነው ያለው ነገር ይሄ ነው። ከዛ በኋላ ለአቤል ስጠው አቤል ይስጣት፣ ከዛ በኋላ የምናየው ነገር ይሆናል። እንግዲህ ያለው አብርሃም። አብርሃም ምንም አያመጣም፣ ምንም እስካሁን ታገስ ነው ምን አለው። ከዚህ በላይ ምንም ልንታገሰው አንችልም። እቤት ሁላ ሲገባ ቆኛ ዝም ብለ ያለው ወጣ። ለምን የልጅ አባት ነው ይጠይቅ ችግር የለም እኛ እርቃቸው ነው የምንፈልገው። ቪዲዮ እያዩት ነው አይደል? እነሱ ግን የነሱን እርቅ ስለሚፈልጉ ሰላም ስለሚፈልጉ ነው ዝም ያሏቸው፣ እንጂ ሰው ዝም ተብሎ ሰው ቤት አይገባም። አማች ቤት ገብቷል። ያ ሁሉ የተደረገው ለምንድን ነው? እሱን ፍቅር ፈልገን አብሮ እንዲቀጥሉ ስለምንፈልግ ነው። ይሄ ደግሞ ክብር ካልወደደላቸው እስከ መለያየት የሚያደርስ ከሆነ ቅድሚያ ምን ጀምረው ከሄርሜላ ነው ሄርሜላ እንጀምራለን ያለው ነገር ደግሞ እያየን ምን ጨምረው ነገር የሆነ ከዚህ በላይ መታገስ አይኖርብንም። እኔ ላቤል ብቻ ሳይሆን ምንም የምታመጣው ነገር የለም። ቀጥታ የምሷ ጋር ሜጄ መስጠት ይችላል። በቃ አገኝሀት ነሽ እኮ ካላገኝሀት ላቤል ሰታውን እንዲያደርስ ማድረግ ነው። ሌላ ምንም ግርግርም አያስፈልግም። አብራም ላልከው ደግሞ ምንም ነገር አያመጣም። ምንም አያመጣም። በእሷ ታስብ እኛ ያለን እስካሁን ካደረገው ነገር የለም። በጣም ምንም ያደርገው ነገር አለ አሪፍ ነው ለእኛ ካወራን እኛ ከእዚህ በላይ የምንፈልገው ምንም ነገር የለም። አሁንም እኛ እሱን ልናገኘው ስላልቻለን እንጂ ብናገኘው ከዚህ በላይ እኛም ልናደርግ እንችላለን። ስለዚህ አንተ ምንም አታስብ። በዚህ አጋጣሚ ደግሞ ለናቤል መናገር ምፈልገው መልእክት ምንድነው? እናንተም ዛሬ ላይ ይህንን ነገር አይታችሁም የማታቆሙ ከሆነ በዚህ የምትቀጥሉ ከሆነ ለናንተም ነገር ይሄ ጣፋንታ ነው የሚደርሳችሁ። ስለዚህ ረፉ፣ በነሱ መሃል የምትገቡ ሰዎች አቁሙ ነው ማለት ምፈልገው ማለት። ስለዚህ ተቀበለን ጨምረው ነገር አለ ሌላ የምጨምረው ነገር ቢኖር ይህንን ነገር እያደረጋችሁ ያላችሁ ሰዎች ወይም ደግሞ አቤል ብሩክ እና አንዳንድ ርዝራሽ ሰዎች በኋላ የራሳቸው ሕይወት ላይ ነው የምከፍሉት። ሁላችንም የዘራ ነው የምናጭቅ። አሁን ላይ ለእናንተ ደስታ ኖሮ ሊሆን ይችላል፣ ወይም ደግሞ ብር ስላገኛችሁበት የሆነ ትንንሽ ነገር ጥቅማ ጥቅሞች ስላገኛችሁበት ለእናንተ ደስታ ሊሆን ይችላል። በኋላ ግን እራሳችሁ ትወድቁበታላችሁ። አሁን የሩት ታምባ በኋላ ነው የሚከፍላችሁ አሁን አይደለም፣ ሁላችሁም ማለት ነው። እና ይህ ማዘዣ ለእናንተ ትንሽ ነገር ነው። ከዚህም በላይ ይገባቸዋል። ሄርሜላን ብትሆኚ በዚህ የምትማሪ ካልሆነ ከዚህም በላይ ልንሄድ እንችላለን። አንቺን አስረን መግረፍ አቅቶን አይደለም፣ ሴት ልጅ ስለሆንሽ እንድትከበር እንጂ፣ እኛ ለሴት ልጅ ክብር ስላለን እንጂ፣ አሁንም ቢሆን ለአንቺ ወንዶች ነን እኛ ለአንቺ አናንስም። እኛ እዚህ ጋር ሴት ልጅ ነሽ፣ እህታለን፣ እናታለን ብለን እንጂ ቀላሉ ያንቺ ነገር እነዚህ ሁለት ሶስት ሰዎች ስለደገፉሽ ምንም የምታመጭው ነገር የለም። ወይም ደግሞ በብርሽ ተደግፈሽ በብርሽ ተመክተሽ ምንም የምታመጭው ነገር የለም እና አብትሽ መስጠት ካለብኝም እሰጣታለሁኝ፣ ቀጥታ እንደውም ለሷ የእጄ መስጠት ይችላልኝ። ካላገኘዋትም ለአቤል ሰጠውና የሚፈጠረው ነገር እንዳለ እናንተ ብቻ አይደላችሁ የምትቀበሉት፣ እኔ ከጎናችሁ አለሁ። ምንም የሚመጣ ነገር የለም። ምንም ማለት ነው። እዚህ ጋር የሰው ሕይወት ሲያበላሹ ዝም ብለን እስካሁንም፣ ያየነው። እኔ አሁን ነው የገባኝ። አሁን ነው እየተጸጸትኩ የለሁት፣ እስካሁንም ዝም ስላልኩኝ ማለት ነው። ስለዛ ችግር የለውም። መስጠት ካለብኝም እሰጣታለሁ፣ ቀጥታ ካገኘኋት ለእሷ ይሰጣታሉ። በቃ እኛም ያው የምንፈልገው ይሄ ወረቀት በአቤልም ዙሪያ ሆነ፣ አንተም ቀጥታ ሰጣት። ይሄ ወረቀት ማዘዣ እሷ ጋር ደርሶ ለፍርድ ቀርባልን ያለውን ነገር መጠየቅ ነው የምንፈልገው። ስራዋ የማታቆም ከሆነ ደግሞ በዚሁ ከቀጠለ፣ እኛም ከዚህ የባሰ ነገር ማድረጋችን አይቀርም። አክብረን ስለመጣ በጣም እናመሰግናለን። እዩ ቸኩያለሁ፣ ይቅርታ እንግዲህ ቤተሰቡ ጉዳይ ስለሆነ ግዴታ ያው ፋሚሊዎች እሱም የሆነበት ሊሄድ ፈልጓልና በጣም አስቸኩለ ነው። አስቸኳይ ጉዳይ ስለሆነ ነው እኛም ይዘነው የመጣ ነው። እና ያለውን ነገር ምታዩት ሆናል። እስካሁን አብራችሁ ስለነበራቸው እናመሰግናለን። መካምቀን ሆንላችሁ እንወዳቸዋለን።